የዛሬው በጣም የሚለይ በአንድ ግብዓት የሚሰራ ለፊታችሁ ጥራት ውበት እንዲሁም ደግሞ ፊታችሁ ብርት ጽድት እንዲልላችሁ ይህንን ተጠቀሙ እቤት ውስጥ የሚገኝ በአንድ ነገር ብቻ የሚሰራ ነውና ብዙም ጊዜ አይወስድባችሁም ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ በነገራችን ላይ ላይክ ሸር ሰብስክራይብ እያደረጋችሁ ለምታበረታቱኝ ምርጥ ምርጥ ኮመንት ለምትጽፉልኝ በጣም ነው የማመሰግነውና ዛሬ በጣም ምርጥ የፊት ቅባት ወይም ደግሞ የፊት ሲራም ይዤላችሁ መጥቻለሁ። ውጭ ከምትገዙ ቤት ውስጥ ብትሰሩት በአንድ ግብዓት የሚሰራ ነው። ወደ ግብዓቱም ሲሄድላችሁ አንድ ብርትኳን፣ ብርትኳኑ በነገራችን ላይ እንዳያችፍት በጣም ንጹህ ነው። በደንብ አጥቤዋለሁ። በደንብ መታጠብ አለበት። እና ያው ሳጥብ አላስገባውም፣ ቪዲዮ እንዳይረዝምብኝ ብዬ ነው። በተቻለኝ አቅም ቪዲዮ ለማሳጠር ነው የምሞክረው እንጂ ለማስረዘም እንትን አለልም እና ቪዲዮም ደግሞ ጨርሳችሁ እንድታዩት ይሁ ናቸዋል ማለት ነው የምፈልገው። እዚች ጋር መውሰድ ያለባችሁ የልጣጩ እንትኑ መግባት የለበትም። ይሄ ምንድነው ነጩ ፓርት ማለት ነው። እና ብትችሉ በቃ እንትኑ ብቻ ልጣጩ ላይ ብቻ ያለውን ብታወጡት በጣም አሪፍ ነው። ነጩ ፓርትን ከገባባችሁ፣ ያው ፀሐይ ካለ እናንተ ጋ በፀሐይ ማድረግ ትችላላችሁ። እኛ ጋ ግን በጣም ብርድና በጣም ዝናብ ነው፣ እኔ ባለውበት ማለት ነው። ነገር ግን ብርድ ከሌለ ወይም ደግሞ ፀሐይ ካለ ፀሐይ ላይ አርጋችሁት ወዲያውኑ ነው የሚደርቅላችሁ ማለት ነው። እና እዚች ጋ አንዱ ብርቱካን ልጣጩ በዚህ መልኩ ሰጥዋለውኝ በዚህ አጋጣሚ ብርቱካን ብዙ ጥቅሞች አሉት። እኛ ልጣጭ ብለን የምንጠላቸው በዚህ አጋጣሚ እኛ የምንጠላቸው ሌሎች ሀገሮች የትኛውን ቦታ በጣም ለትልቅ በቃ ለጤና ለብዙ ነገር ይጠቀሙታል። እና ያው እኛ አበሾች በተለይ ይመጣል እንወዳልና እውነቴ ነው የምላቸው እና እኔ ግርም ነው ያለኝ ስለ ብርቱካን ልጣጭም ገብቼ ሳዳምጥ ወይም ደግሞ ገብቼ ሳነብ፣ ግዴታ ነው አንድ ነገር ስትሰሩ ወይም ደግሞ አንድ ነገር ስትጠቀሙ ስለዛ ነገር ማወቅ አለባችሁ። እና እርግጥ ብርቱካን ቫይታሚን ሲ ነው እና በልጣጩ ደግሞ ብዙ ጥቅሞች አሉ። እሱም ደግሞ ሰርሽ አድርጋችሁ ማየትም ትችላላችሁ ከመቀባታችሁ ወይም ደግሞ ከመስራታችሁ በፊት። ሆኖም ደግሞ ሆኖም ደግሞ እዚህ ጋር እኔ የምሰራውን እናንተ ላይ መቻችሁ ይችላል። እውነቱን መናገር ማለት አላርጂ ያለበት ፊት አለ። አላርጂ ካለባችሁ ፊታችሁ ምን አይነት ነው የሚፈልገው? የእናንተ ፊት ምንድን ነው የሚቀበለው? ማለት የፊታችሁን ቅባት ማወቅ አለባችሁ ማለት ነው። መቼም አንድ ነገር ተጠቅሜ እኔ ፊቴ አላርጂ ከሆነብኝ ያንን ነገር ደግሜ አልጠቀመውም እና እንደዛ ብታደርጉ በጣም አሪፍ ነው። አላርጂ ከሌለባችሁ ምንም ችግር የለም። እኔ በአንድ ነገር አላርጂ አለብኝ፣ እሱም ኦሊቬራ ነው እና ዞሮ ዞሮ ዝች ጋር እንደዚህ ከቀነጠስኩ በኋላ ምን አደረግኩ? እሳት ላደረግኩት ማለት ነው፣ ለማድረቅ እና ውሃ እንዳይሆንብኝና እንዳይበላሽብኝ ነው። ነገር ግን እንደዚህም እኮ መስራት ይቻላል፣ ምንም ችግር የለውምና ግን ለብዙ ጊዜ እንዲቀመጥ ወይም ደግሞ ለሳምንት እኔ እርግጥ ለሳምንት ከሳምንት ያለፈ የዘለለ አልሰራምና ግን ለብዙ ጊዜ እንዲቀመጥ ይረዳቸዋል። ውሃ ከሌለበት፣ ውሃ ያበላሻል። ከዛ በዚህ መልኩ ደርቆልኛል። ከደረቀ በኋላ ከደረቀ በኋላ ምን አደረግኩኝ? እናንተ ያላችሁን ነገር ነው መጠቀም የምትችሉት። እዚህ ጋም ሁሉ የምነግራችሁ ቅባት ካላችሁ ቅባት ወይም ደግሞ ምንድነው ቤቢ ኦይል ካላችሁ ቤቢ ኦይል መጠቀም ቤቢ ኦይል መጠቀም ትችላላችሁ እና ያው ልጅ እየረበሸ ስለሆነ ነው። በዚህ አጋጣሚ እኔ የተጠቀምኩት ሮዝ ወተር፣ ሮዝ ወተር ቤት ውስጥ መስራት ትችላላችሁ፣ እሱንም ቤት ውስጥ ማዘጋጀት ትችላላችሁ እና ቤቢ ኦይል ተጠቅም ያለው ሁለቱን ነው የተጠቀምኩት እና እናንተ ግን በግሊሲኒ ካላችሁ ግሊሲኒ በሱ መስራት ትችላላችሁ። ከዛ በኋላ አትረብሻ። ከዛ በኋላ እንትን መፍጫ ላይ አድርጌ ፈጨውት። ነገር ግን ምን መፍጫ የሌላችሁ 24 ሰዓት ክድን አድርጋችሁ አስቀምጣችሁ፣ ከዚ በኋላ ከ24 ሰዓት በኋላ ራሱ ማለት ነው። ራሱ ጭምቅ ጭምቅ ስታረጉት ወይም በሹካ ያንትን ስትሉት ራሱ ፍርፍር ይልላችሁና፣ ከዛ ማጥለል እንደዛ ማድረግም ትችላላችሁ። እኔ ግን ዛሬ ኩል ያሳብደኝ ነው ልጅ በራሱ እግዚአብሔርን እንደዛ መፍጨት ትችላለህ። እንደዛ ማድረግም ትችላላችሁና ይውጣላችኋል። በነጋታው ሲሆን ሀያ አራት ሰዓት ሲቆይ እራሱ ብጥስጥስ ብሎ ጥቅሙን ታገኙታላችሁ። እኔ ግን ያው አየር ባየር ነው እየሰራሁትና ከዛ በመፍጫ እንትን ካልኩ በኋላ እዚህ ጋ አጠለልኩት በማጥለያ። እናንተ ማንኛውም ማጥለያ መጠቀም ትችላላችሁ። ማንኛውም ነገር መጠቀም ትችላላችሁ። በዚህ አጋጣሚና እሱንም ተጠቅማችሁ ማጥለል ትችላላችሁ። ካጠለልኩ በኋላ እንደዚህ ምርጥ ሲራም ነው የሰጠኝ በነገራችን ላይ፣ ሲቀባው ራሱ እንዴት እንደሚያምር በጣም ነው የሚያምረው። ሰርታችሁ ተቀቡ፣ ሰርታችሁ ሞክሩ፣ ራሳችሁን ውበታችሁን ጠብቁ። ውበታችን በቤታችን ማለት ነው። ምን እየሰራክ ነው? ውበታችን በቤታችን በቤታችን። ከዛ በኋላ ያው እዚህ ጋር እያወራው ነበር የሰራሁት በሚገርም ሁኔታ ነገር ግን እያወራው ብሰራም የናቲ ድምፅ በይበልጥ የናቲ ድምፅ ነው ያለውና ቀነስኩት ኩት። አሁንስ የለሙ እንዳትለኝ እንጂ አሁንም አለ። ግን በቃ አትሊስት ይቀንሳል ብዬ ነው። እና ምንም ማድረግ አልቻልኩም። አንዳንዴ ያው ተረዱኝ ማለት ነው። ኮመንት ላይ በቃ ልጆች ሲተኛ ስሪ ላላችሁኝ እንዲሁም በቃ ምንም ማድረግ አይቻልም። እና እንዲሁም ደግሞ ስለ ልጆች ምርጥ ከተሞክሯችሁ ምርጥ ሀሳብ የሰጣችሁን በጣም አመሰግናለው። እንግዲህ ናቲ ብዙ ነገር አስተምሮኝ ይሄዳል ከእንግዲህ እኮ ሪከርድ ሳረግ ወይም ደግሞ ቪዲዮ ስሰራ የሚነሳበት ነገር እሰ ለማንኛውም፣ በጣም ተማምሬንበት ተማምሬበት እሄዳለሁ ተምሬበት እሄዳለሁ። ፊቴ ስቀባው ግን እንዴት ደስ እንደሚለው ፊታችሁ ልስልስ ነው የሚያደርገውና፣ አይናችሁ ስር አይናችሁ ስር ቀስ እያላችሁ። በዚህ አጋጣሚ እኔ ትንሽ ቪዲዮን ፈጠን አድርጌዋለሁ። ነገር ግን ያው የበዛ ቪዲዮ አይደለም ያናክል። ግን ቀስ እያላችሁ ፊታችሁን በደንብ መሳጅ ብታደርጉ እንዲሁም ደግሞ ፍሪዝ የታያችሁት እስካሁን ግን አልታጠብኩትም። ጸጉሬ ግን በቃ ግማሹ የሚወጣ ነው የሚመስለኝ በጣም አስፈርቶኛል ማለት ነው። ለማንኛውም ሻምፖ ሰርቼላታለሁ፣ ኮንዲሽነር ሰርቼላታለሁ። ብዙዎቻችሁ ኮንዲሽነር ሻምፖ በሰራሁት ኮንዲሽነር ስሪልን ስላላችሁ በዛ በቀጣይ ለቅላችሁ ይሆናል እንደ እግዚአብሔር ፍቃድ ማለት ነው። በቀጣይ የምለቅላችሁ ይሆናል። ይህንን ግን ሰርታችሁ ሞክሩት። እናንተ በበላችሁበት በቃ የምንበላበት በልጣጭ ነው፣ በብርቱካን ልጣጭ እና እንደነገርኳችሁ ደግሞ የምትሰሩበት እንትን ማንኛውም ነገር መጠቀም ትችላላችሁ። የፊታችሁ ቅባትም ካለ ራሱ መጠቀም ትችላላችሁ። እንዲሁም ሻያ በተር የምትጠቀሙ በአብዛኛው ሻያ በተር የምትጠቀሙ ካላችሁ በሻያ በተር ራሱ መስራት ትችላላችሁ። እንደዚህ ከሰራችሁ በኋላ ከዛ በሻያ በተር እንደ ክሬም ማረግ ትችላላችሁ ክሬምና እኔ በቀደም የተሰራው ክሬም እስካሁን ትንሽ እያለኝ እና ግን ነገ እንደ እግዚአብሔር ፍቃድ ሌላ ክሬም እሰራለሁ። ጨርሼ ስለሆነ በዛ ነው ክሬም ያልሰራሁት ማለት ነው እንጂ በዚህ ክሬም ብሰራበት ደግሞ የበለጠ እንዴት እንደሚያምር ታየኝና እንደዛም ሰርታችሁ እንትን ማለት ትችላላችሁ። እንግዲህ ያው ጸጉሪንም በዚህ በኩል ላሳያችሁ ብዬ ነው። ጸጉሪ ዝም ብዬ ልልቀቀው ብዬ ነው። ነገር ግን ፍሪዙ በጣም አሪፍ ነው፣ ተመችቶኛል። ከዛ እጃችሁንም መቀባታችሁን እንዳትረሱ። ለቻና ላይ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንደ እግዚአብሔር ፍቃድ እንገናኛለን። በያላችሁበት መልካሙን ሁሉ ይቅጠማችሁ። ባይ ባይ። የዛሬ የነበረኝ ቪዲዮ ይሄንን ይመስል ነበር። እንግዲህ እንደምትወዱት ተስፋ አደርጋለሁኝ። በሌላ እንገናኝ። መልካም ቆይታ። ባይ